ምዕራፍ ዘጠኝ የእንስሳት እልቂት። አምስተኛው ቅጣት። እግዚአብሔር ሙሴን አለው፣ ወደ ፈርዖን ገብተህ እንዲህ በለው፣ የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ ያመልኩኝ ዘንድ ሕዝቤን ልቀቅ። የሕዝቤን ሕዝቤን ልትለቃቸው እምቢ ብትል፣ ብትይዛቸው፣ እነሆ የእግዚአብሔር እጅ በሜዳ ውስጥ ባሉት በከብቶች በፈረሶችም በአህዮችም በግመሎችም፣ በበሬዎችም፣ በበጎችም ላይ ትሆናለች። ይኸውም እጅግ ጽኑ ሞት ነው። በዚያ ጊዜም በግብፃውያን ከብቶችና በእስራኤል ከብቶች ልጆች ከብቶች መካከል ልዩነትን አደርጋለሁ። ከእስራኤልም ልጆች ከብቶች አንዳች አይሞትም። እግዚአብሔርም ነገ እግዚአብሔር ይህን ነገር በምድር ላይ ያደርጋል ብሎ ጊዜን ወሰነ። እግዚአብሔርም ያንን ነገር በነጋታው አደረገ። የግብፅም ከብት ሁሉ ሞተ። ከእስራኤል ልጆች ከብት ግን አንድስ እንኳ አልሞተም። ፈርዖንም ከእስራኤል ልጆች ከብት አንድስ እንኳ እንዳልሞተ ባየ ጊዜ ልቡ ደነደነ፣ ሕዝቡንም አልለቀቅም ሻኸኝ ስድስተኛው ቅጣት እግዚአብሔርም ሙሴንና አሮንን እጃችሁን ሞልታችሁ ከምድጃ አመድ ውሰዱ፣ ሙሴም በፈርዖንና በሽሞቹ ፊት ወደ ሰማይ ይበትነው። እርሱም በግብፅ አገር ሁሉ ትቢያ ይሆናል፤ በግብፅም አገር ሁሉ በሰውና በእንስሳ ላይ ሻህኝ የሚያመጣ ቁስል ይሆናል አላቸው። ሙሴም አመዱን በፈርዖን ፊት ወስዶ ወደ ሰማይ በተነው፣ በሰውና በእንስሳትም ላይ ሻህኝ የሚያወጣ ቁስል ሆነ። ጠንቋዮችም ቁስል ስለነበረባቸው በሙሴ ፊት መቆም አልቻሉም። ቁስል ጠንቋዮችንና ግብፃውያንን ሁሉ ይዟቸው ነበር። እግዚአብሔርም የፈርዖንን ልብ አጸና። እግዚአብሔርም ለሙሴና ለአሮን እንደተናገረ አልሰማቸውም። በረዶ ሰባተኛው ቅጣት። እግዚአብሔር ሙሴን አለው፣ ማልደ ተነሳ። በፈርዖንም ፊት ቆመህ እንዲበለው የዕብራውያን አምላክ እግዚአብሔር እንዲህ ይላል፣ እንዲያመልኩኝ ሕዝቤን ልቀቅ። በምድር ሁሉ እንደኔ ያለ እንደሌለ ታውቅ ዘንድ በሰውነትህ በአገልጋዮች በሕዝብም ላይ መቅሰፍቴን ሁሉ በዚህ ጊዜ እልካለሁ። አሁን እጄን ዘርግቼ አንተን እመታለሁ እመታለሁ ሕዝብህንም እገርላቸዋለሁ ምድራችሁም ትመታለች። ነገር ግን ኀይሌን እገልጥብ ዘንድ ስሜም በምድር ሁሉ ላይ ይነገር ዘንድ ስለዚህ ጠበቅኩ፣ አንተ ግን እንዳትለቃቸው ገና በሕዝቤ ላይ ትታበያለ። እነሆ ከተመሠረተች ጀምሮ እስከ ዛሬ ድረስ እንደ እርሱ ያለ በግብፅ ሆኖ የማያውቅ እጅግ እጅግ ታላቅ በረዶ ነገ በዚህ ጊዜ አዘንባለሁ። አሁን እንግዲህ ከብቶችንም በሜዳም ያለውን ሁሉ ፈጥነ ሰብስብ። በሜዳ የተገኘ ወደ ቤት ያልገባ ሰውና እንስሳ ሁሉ በረዶ ወርዶበት ይሞታል። ከፈርዖን ሹሞች የእግዚአብሔርን ቃል የፈራ ከብቶቹን ወደ ቤቶቹ ሰበሰበ። የእግዚአብሔርን ቃል በልቡ ያላሰበ ግን ከብቶቹን በሜዳ ተወ። እግዚአብሔርም ሙሴን አለው፣ እጅህን ወደ ሰማይ ዘርጋ፣ በግብፅም አገር ላይ በሰውና በእንስሳት በምድርም ቡቃያ ሁሉ ላይ በረዶ ይሆናል። ሙሴም እጁን ወደ ሰማይ ዘረጋ። እግዚአብሔርም ነጐድጓድና በረዶ ላከ፣ እሳትም ወደ ምድር ወረደ። እግዚአብሔርም በግብፅ ሀገር ሁሉ ላይ በረዶ አዘነበ። በረዶም ነበረ፣ በበረዶም መካከል እሳት ይቃጠል ነበር። በበረዶም በግብፅ አገር ሁሉ ሕዝብ ከኖረበት ጊዜ ጀምሮ እስከዚች ቀን እንደርሱ ያልሆነ እጅግ ብዙና ጠንካራ ነበር። በረዶም በግብፅ ሀገር ሁሉ በሜዳ ያለውን ሁሉ ሰውንና እንስሳን መታ። በረዶም የእርሻን ቡቃያ ሁሉ መታ፣ የጫካውንም ዛፍ ሁሉ ሰበረ። የእስራኤል ልጆች ተቀምጠው በነበሩባት በጌሴም ሀገር ብቻ በረዶ አልወረደም። ፈርዖንም ልኮ ሙሴን አሮንን ጠራ። አሁንም በደልሁ፤ እግዚአብሔር ጻድቅ ነው፤ እኔና ሕዝቤ ግን ኀጢአተኞች ነን። እንግዲህ ወደ እግዚአብሔር ጸልዩልኝ የአምላክ ነጐድጓድ በረዶም እሳቱም ጸጥ ይላል። እኔም እለቃችኋለሁ፣ ከዚያም በኋላ ከዚያ አትቀመጡም አላቸው። ሙሴም ለፈርዖን ከከተማ በወጣው ጊዜ እጄን ወደ እግዚአብሔር እዘረጋለሁ። ምድሪቱም ለእግዚአብሔር እንደሆነች ታውቅ ዘንድ ነጎድጓዱ ጸጥ ይላል፣ በረዶም ዝናቡም ደግሞ አይወርድም። ነገር ግን አንተና ሹሞች እግዚአብሔር አምላክን ምን ጊዜም እንደማትፈሩ አውቃለሁ፣ አለው። ተልባውና ገብሱ ተመታ፣ ገብሱ አሽቶ ተልባውም አፍርቶ ነበርና። ስንዴውና አጃው ግን አልተመቱም፣ ገና ቡቃያ ነበሩና። ሙሴም ከፈርዖን ዘንድ ከከተማ ወጣ፣ እጁንም ወደ እግዚአብሔር ዘረጋ ነጎድጓዱም በረዶም ጸጥ አለ፣ ዝናቡም በምድር ላይ አላካፋም። ፈርዖንም ዝናቡ በረዶም ነጎድጓዱም ጸጥ እንዳለ ባየ ጊዜ በደልን ጨመረ፣ እርሱና ሹሞቹ ልባቸውን አደነደኑ። የፈርዖን ልብም ጸና። እግዚአብሔርም በሙሴ አፍ እንደተናገረ የእስራኤልን ልጆች አልለቀቀም።